ስለዚህ ወደ ጎንደር ግን እንዳትመጣ። እኔ ለምሩ ወደኛ ማለት ነው፣ መንገዱ ትንሽ ይደብራል። መንገዱ ወደ ገጠር ስትመጣ ትንሽ እንትን ነው ማለት ነው፣ ወደኛ አካባቢ። ስለዚህ እንዳትመጣ ወደኛ አካባቢ መንገዱ ስለሚያስቸግር መንገድ ላይ በቃ እንዳትመጣ፣ እኔ እንዳትመጣ ብይካለሁ፣ እንዳትመጣ ሳይድ ማለት ነው። እንኳን ይቅርና እኔ እዛ መተክ እኔንና ልጆችን ልታይ ወደዛ ወደ ገጠር እኔጋ ከመጣ ራስን ራሱ መልሰ አታየውም። እኔ ቤተሰብም ደግሞ እንግዲህ ጎንደር ስንገባ ነበረ ትጠመቂያለሽ፣ ልጆችን ክርስትና ትነሳላችሁ እያሉን ማለት ነው። አሁን ስለገባን በቃ እንግዲህ ልጆችን ክርስትና ይነሱ አንቺም ተጠመቂ እያሉኝ ነው ማለት ነው። እንደውም ዛሬ ጠዋት ከእንቅልፋችን እንደተነሱ ማለት ነው ለልጆች ማለት ነው። ልጆች ደግሞ ጠዋት ተነስተው እከሌ እናድጋት የክርስትና እናት እከሌ ለምናት፣ ሆ እከሌ ትሁን እያሉ ጭራሽ እሺ ሳለ የክርስትና እናት መረጣ ላይ ናቸው ማለት ነው። የክርስትና እናት እየመረጡላቸው ነው። አሰላሙ አለይኩም ረህመቱላሂ ወበረካቱ። ዲና የተከበራችሁ የቻናሌ የተከታታዮች ሁላችሁንም ሰላም ሰላም ብያችኋለሁ። እንዲሁም ክርስቲያን ጓደኞቼ ሰላማችሁ ብዙ ተተረፍ ይሆነለኝ። ድምፄ ትንሽ ጉፋን ይዞኝ አጠቃይሯል ማለት እንደዚያ መሰለኝ እንጂ ድምፄን ዘግቶኛል። እና ወደ ቻናሌ እንኳን ሰላም መጣችሁ። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቶች። ዛሬ ደግሞ ሱመያ ጀግኒትን ቆንጂትን ይላችሁ ናቸው። ሰኢድን እንግዲህ ትቀበለዋለች ዲኮን አርጋ ፍጡር አዘጋጅታ ምናምን ብለን ስንጠብቅ፣ እሷ ግን ምላሿ ሌላ ነው የሆነ በመጣግሪህ ተመለስ አላለችም። እንዲህ ምን አስበች ነው ሱመያ፣ ተይ እንጂ ባህር ዳር እኮ ነው አቡነ የመጣው። መምጣት ስላለበት ነው የመጣው። ጎንደርም ይመጣል። አላህ ይጠብቀው። ደግሞ ልጃችን አንድ ነገር ይሁንማ ሱመየ ውርድ ከራሴ ማለት ነገር ቢሆን አላ እና ጎንደር ሳይመጣ ወዲ ሳይን በግድሽ ስመያውንማ ደግሞ በቃ

በቃ የኔ አላግር ቆርጠ ከመጣ ናልኝ ብለሽ ትቀበያለሽ ብለን ስናስብ፣ በዚህ አረ ጭካኔ ሲል የዚህ ያል ጨክራ እንደ ሱመያ ታይ። አሁን በቃ ሁሉም በአንቺ ነው የፈረደው። እና ሱመያ ማለት ነው ዲሁ ምንድን ነው አስረ ልጠመቅ ነው ልጠመቅ ነው ልጠመቅ ነው የምትይው ነገር እንዴ ያሰለቸን እኮ። አሁንማ እኛ ምን አገባን ታዲያ ተጫማቂ ሆ እኛ ላንቺ ብለን ነው እንጂ ነጋ በየቪዲዮ ሼር ነው የምታወሩት፣ በየቪዲዮ ሼር ነው የምታወሩት። ኦሆ እኛ ምን ይጠበስ? እንግዲህ ተጨናንቀሽ መስሎ እንዲሁ አረግልልሽ አላከ ጭንቁ ይፈርጅሽ ብለን ማለት ነው። ግን ብዛም ሲበዛ ጮይ በራል ይባላል ነገር ጣማከ ለጨማከ ለጣማን ዘዛት ነው ይበቃ። ኦሆ አረስ ቀይሬ እና ለማንኛውም ሰኢድን ይሄን ያል አታንከልክልም ይበቃሻል። ተቀበዩ እንዴ ምን አሰበች ነው ጎንደር አትምጣ ማለት አልነበረብሽም። ይህን መንገዱን አመቻችለት ተቀበዩ። እንዲሁም አንቺ ጎንደር ለቀቅ ቀርበሽ ወደ ባህር ዳር ሂጂ እና ተቀበዩ። አገሩ ያንቺ ስለሆነ ጠሪቁ መውጫ መግቢያውን ሰላም ምትችይም ያን ያህል አይከብደውም። እያካበርሽ ነበር አንቺ፣ ማስታወቂያ ይጠይቃሉ ምናምን ምናምን እያልሽ ነበርና፣ ስለዚህ እንደዛ እንደዛ ከሚሆን በፊት አንቺ በቃ ወጣበይና ወደ ባህር ዳር ተቀበዩ ማለት ነው። ሱመያ ምን አስበች ነው? ሁሉም በአንቺ ነው የፈረደው። የምር ይበቃሻል። ሰይድን ተቀበዩው በቃ። ሀዩም እስካሁን ልባ ንዴት ትሪትሪ እያለ የሆነ መሰለሽ ባ ማለት ነው እና ወደ ራስሽ ተመነሽ ን በቃሻል። ሆ ጀግና ነች። በጣም በዛ ማለት ነው እና ለማንኛውም ሰይድን እና ውድ ቤተሰቦች ላይክ ሼር ማድረጋችሁን እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። የዲዮን መልእክት ተላልፏት፣ ሀሳብ አስተያየታችሁንም በኮሜንት አስቀምጡልኝ። ያው እንደነገርኳችሁ ድምጽ የነዘቶኛ ትንሽ እና ሱመያ ይበቃሻለ፣ ፕሊዝ ፕሊዝ ፕሊዝ ሁለበ የለም። ወይ ታታ ወይ እና መዲም ቆመች። ሮመዳን እንዴት ነው አለቀኳ። አይዲ እኮ ሶስት ቀን እንደዚህ ቀረ። ያ ረቢ ወለቲ ሮመዳን ተጠቅመን ይሁን ሮመዳን በረካ አግኝተን ይሁን አማክፊራ ሳይንተን ይሁን ያ ረቢ ያአላህ ኸይሪ والله <سؤال> ሮመዳን ዲሙ ከርመሶይ በለን በተሻለ በሞላ ኢማን ምን ተጠብቆ አፍያ ጋራ ያርከን እና ኸይዲ والله ሮመዳን ኸይዲ ያ ረቢ ኸይዲ ያአላህ አስከን ተገዘኑላችሁ ለማተድረስልን ሀገራችን ሰላም ተሁንልን ሁሉም ለተጨነቀው ሁሉ ፈረጃን አቅርብለት፣ ፍትህ ያጣውን ሁሉ ፍትህ ስጣው። ሰላም ያለው ከአንተ ጋር ነው እና ሁሉንም ሰላም አድርገው። እና ሱመያ ወደ አንቺ ስመለስ፣ ወደ ራስሽ ተመለሽ፣ ሰኢድን ተቀበይ። ጎንዴር የሚመጣ እንዴ አካባቢሽ እኮ ጎንዴርም እኮ አገሩ ነው። ባህርደር እንደመጣው ይመጣል ጎንዴርም። እኛማ በቃ ዛሬ የጠበቅነው አብራችሁ ሆናችሁ ቪዲዮ ትሰራላችሁ ብለን ስንጠብቅ እንዴት መጣ እንዴት መጣ እንዴት መጣ ጭራሽ! እና ይመጣል። ባህር ዳር ደርሶ ጎንደር የማይመጣበት ምንም ምክንያት የለውም፣ ይመጣል። እና ይመጣል። ነፍስ አላጠፋ ምን አላለ እንዴ። ዘበኞችስ፣ መንገድ ጠባቂዎችስ፣ ደንበር ጠባቂዎችስ ምንም አይሉም ማለት ነው። ሚስቱና ልጆቹን የፈለገ ሰላማዊ ሰው ስለሆነ ይመጣል። እና እርቅናም ትቀበዩ፣ ሰላም ፍጠሩ። ተገናኙ፣ ተወያዩ፣ ችግሩን ያለውን በጋራ ለመፍታት መክሩ እንልሻለን። የተመልካችም ምክር ስሚ ማለት ነው። እንደ የምር ሁሉም ሰው ሱመያስ መየስ መየት ተይተይተይተ ያል። ስለዚህ ይሄ ማለት መተው ስለሚሻል ስለሆነ አንዳንድ ጊዜ የሰው ምክር መስማት አሪፍ ነው። ስሚ ማለት ነው። ቤተሰቦች ጋር ተጣለችም፣ ተጋጭችም ምናምን ይልሽ ነበር ከዚህ ሁሉ ከመጋጨትም ከመጣላትም እና ቤተሰብ ጋር ሲኖር ገና ብዙም መጣላት መጋጨትም አለ ቤተሰብ ጋር ማለት ነው። እንግዲህ አሁነሽ ስከኝ ነው ደስ የሚለው እንጂ እንደዚህ የእነሱ ሸክሙ ነሽ ስትኖሪ ደስ አይልም ማለት ነው። እንግዲህ አሁነሽ እነሱ ጋር ስትሄጅ ነው ደስ የሚለው እና እና ከመጣላትም ከመጋጨትም ባልሽ ጋር ተመካከሪ እና አንድ ላይ ለመሆን ሞክሩ። ሱመያ ታይ ታይ ታይ ብለነሽ በቃ ታይ በላል ሁሉም ባንች ፈርዷል እና መተው አለብሽ ልጆች ግን አባታችን አይሉሽም እንዲ አይነፍቁም እንዲ ልጆች ግን እንዴ ነብሷን አውቃለሁ እኮ አባታችንን አምጪ አሳይን አይሉ ነው እንዴት ነው ነገሩ አያሳዝኑሽም እነሱስ ሰኢድስ አያሳዝንሽም እንዲ የስንት አመት ባልሽ ነው የሁለት ልጆች አባትሽ እኮ ነው አያሳዝንሽም ወይ ብቻ ሀዩን አገባ ብለሽ ነው ሚዜ የሆንሽ እንዲ እኮ ያኔ ሌላ ነገር ምንም አላደረግም። እና ያሳዘነሽ መሲሊን ከለከል ከአንዱ ሀገር ከአንዱ ሀገር አንድ ነገር ቢሆንስ? አሁን በአንቺ ምክንያት እንዲሁ ልጆችሽም እኮ ጸጸት ማለት ነው። አባታችንን እንደዚህ አድርገሽ እያሉ አይለቁሽም ማለት ነው። ሲያርጉ ቪዲዮችንም ያዋሉ ማለት ነው። እናንተማ ተቀማጭ ስለሆነ እና ለማንኛውም ወደ ቤተሰቦች ቪዲዮ እስከ መጨረሻ ስለተከታተላችሁን ከልብ ነው ማመሰግነው። ሀሳብ አስተያየታችሁን አስቀምጡልኝ። እንዲሁም እንደ ቻናሉ አዲስ የሆናችሁ ሳብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ አድርጉኝ፣ ራስ አድጉኝ። እንዲ ሁለት ሺ መግባት እንኳ ሁለት ሺ አስገብኝ። ቱንኪ ያስገቡኝ። በቃ እንዴ ምናስባችሁ ነው? ዋን ኪኮ ተንጠልጥል የቀረው ስንት ወሬ ማለት ነው እና ቱንኪ ያስገቡኝ። ቤተሰቦችስ የምታበረታቱኝ ከልብ ነው ማመሰግነው።